ዛሬ በዚህ አይነት ሁኔታና ደረጃ ይሄ ውብ ስቱዲዮ ተዘጋጅቶ ስራ እንዲጀምር ላደረጋችሁት አስተዋጽኦ ሁሉ በራሴና በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት ስም ላቅ ያለ ምስጋና አቀርባለሁ። ይሄ ከመነሻውም ሲታሰብ የሕዝብን ተሳትፎ የበለጠ ለማጉላት የበለጠ ከፍ ለማድረግ እንዲቻል በዚህ አይነት መልኩ ሚዲያ መረጃ ከህዝብ ተወካዮች ምክር ቤት ለህዝቡ ለማድረስ ህዝቡ የሚያነሳቸው ጉዳዮች ደግሞ እዚህ በደንብ እንዲመከሩ ለማድረግ ምክር ቤቱ በራሱ በአሰራሩ የሚያደርገው ምክክር እንደተጠበቀ ሆኖ ግን የተለያዩ መድረኮችን በመፍጠር ህዝቡን ተደራሽ ማድረግ፣ ህዝቡ ደግሞ በዚህ ሂደት ውስጥ በብቃት እንዲሳተፍ ማስቻል በጣም እጅግ አስፈላጊ ነው። ባለፉት አመታት የህዝብን ተሳትፎ በምክር ቤቱ ስራዎቻችን እንዴት ከፍ አድርገን እናሳድግ እንዴት እናጎልብት ብለን ብዙ ጥናቶችን አካሄደናል። ከተለያዩ ዩኒቨርሲቲዎች ጋር ምሁራን ጋር አድርገናል። ይህን በምናደረግበት ጊዜ መረጃዎች ከምክር ቤቱ ወደ ህዝቡ ተደራሽ እንዲሆኑ ህዝቡ የሚያነሳቸው ጉዳዮችን በብቃት መጥተው በተሟላ መንገድ መጥተው እዚህ ምክክር እንዲካሄድባቸው ለማስቻል ሚዲያ እጅግ አስፈላጊ ነው። ስለዚህ ነው ይሄን አቅደን ከኢቢሲ ጋር በጋራ ለመስራት ጥረት ያደረግነው። ይሄ እንደተባለውም ቅድም እንደተነሳውም የመጀመሪያው ነው። ይህን አጠናክረን እያሳደገ እንሄዳለን። ምክር ቤት አባላትን በብቃት ይጠቀማሉ ብዬ ተስፋ አደርጋለሁ። ህዝቡም እንደዚሁ ይጠቀማል ብዬ አስባለሁ። እንድምታው በጣም እጅግ ከፍተኛ ነው። ምክንያቱም ዴሞክራሲ በምክክር አዳራሽ ውስጥ በምናደርገው ምክክር ኢትዮጵያውያን የተለያየ አመለካከት ቢኖረን፣ የተለያየ ሀሳብ ቢኖረን ይህን ሀሳብ አምጥተን በጋራ መክረን ለሀገር በሚጠቅም አኳኋን፣ ለህዝባችን በሚጠቅም አኳኋን፣ የሀገርን ሉዓላዊነት ከፍ የሚያደርግ አኳኋን ምክክሮቻችን በሰላማዊ መንገድ ብናደርግ የኢትዮጵያን ብልጽግና ለማረጋገጥ በአጭር ጊዜ ማከናወን የሚገቡ ነገሮች ሁሉ ስኬታማ በሆነ መንገድ መምራት እንችላለን።